ለመመረቅ ነበር የተመጣው በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች በሄሊኮፕተር ሄድኩት በጣም ሀብታም ምድር መሆኑ ምንም የሚያጠራጠር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳ መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ ያኔ እንኳ ያልኩት ለመዝረፍ ነበረ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው ሶፍ ኡመርን የማየት ያው መልካ ምድር ክላሶቻችን ላይ ሶፍ ኡመር ኢትዮጵያ ከምትኮራባቸው ተብሏል ተሰማዋል። ሶፍ ኡመር አጠገብ ሆኜ ሶፍ ኡመር የሚሄድ ፍላጎትም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም፣ በጣም መንቻካ። ፈረንጆች ማየት አለብን ብሎ ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚው ተፈጥሮ ወደ ሶፍ ኡመር ለመምጣት ሶፍ ኡመርንም ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ እላለሁ። ሶፍ ኡመር እንዳልኩ ዋሻ ይቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተ ይህን ያክል ረዥም ርቀት ያለው ሰብተራኒያን ዓለም እንደሆነ እንግዲህ የባሌ አካባቢ መልክዓ ምድር ተራሮች አሉት። ቅድም እነ ጁነድን ሳያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው። በታሪክ ምንሰማ የነበረ በወሬ ምንሰማ የነበረ ከመልክዓ ምድርነት ባለፈ ሰውን አታስታውስም ታሪኩን አታስታውስም ስለዚህ ተጨማሪ ታሪኮችን ማየት የምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ